እጅግ እጅግ እጅግ በጣም ደስ የሚል ጅማሮ ነው። ወይዘሮ ባዩሽ እንግዲህ በቆሟ ችግር ውስጥ እንደገባች እራሷ እየተናገረች ነው ማለት ነው። እርግብ ጋራ ሌላ ጭንቀት ውስጥ በሌሊት ሳይነጋ ቤተ ክርስቲያን እስከ መሄድ የደረሱበት ሁኔታ ነው። ሰላም ጤና ይስጥልን፣ የሀሴት ሚዲያ ተከታታዮች እንኳን ደህና መጣችሁ። ዛሬ በዝግጅታችን በጣም ብዙ ነገሮችን ከእናንተ ጋር ይዘን እንቆያለን ማለት ነው። እንግዲህ እንደምታውቁት ወይዘሮ ሚላትና ወይዘሮ ሀና ወይም ወይዘሪት ሀና ልጇ የእናትና የልጅ የዲኤን ምርመራ አድርገዋል። ውጤቱን እንግዲህ በነገ በክፍል 46 የምንጠብቅ ይሆናል። ዛሬ ላይ እንግዲህ ምርመራው ተደርጓል ማለት ነው ሀሴትና ወይዘሮ ባዩሽ እንግዲህ በጣም ጭንቀት ላይ ናቸው። ደስ የሚለው ነገር እንግዲህ አቶ መስፍን የእነ ሰላም አባት ሀናን በጣም በሚገርም ሁኔታ ልቡ ነግሮታል መሰለኝ። እዝነቱ ቀረቤታው በጣም የሌለ ነው። ሀና እንግዲህ ከመጨነቋ የተነሳ ለወንድሟ ወይም ለቅርብ ወዳጃቸው ነግረዋለች። ለማንም እንዳታወራ። ቤተሰቦችን የማገኝ ይመስለኛል። ታሪኬን ተሰርቂያለሁ ግን ትለዋለች ማለት ነው። በጣም የሚገርመው ነገር እንግዲህ ዛሬ ምናሴ አለመኖሩ ትንሽ ቅሬታ ፈጥሮብኛል ለራሴ። ምክንያቱም ምናሴ ዋናውን ነገር ጨዋታ የሚጫወተው በጣም አስተዋይ ጎበዝ ነው። እዚህ ጋሃና እንግዲህ በጣም ተጨንቅ ያለው አባዬ ምንም አትጠይቀኝ፣ ይጸልልኝ፣ ጨንቆኛል ትለዋለች። እዚህ ሆስፒታል እልም እንበል ገንዘባትሽ ነው ይላል አባት ማለት ነው። አሳዳጊ አባት እንግዲህ ለአስራ ስድስት አመት በዚህ መልኩ በጭንቀት ያሳለፈች እናት ዛሬ ላይ ልጇን ታገኝ ይሆን? በዲኤን ምርመራው ይረጋገጥ ይሆን? ሀንዬ ልብሽ እርፍ ይበል። አባትሽንም አሳክመሽ በደላ በሞቀ በእናትሽ ቤት ደግሞ ቀሪ ህይወትሽን እንድትቀጥ ምኞታችን ነው። በጣም የዋህ ይቅርባይ ደስ የምትል ስራ ወዳድ ሁሉ ነገርን አሟልቶ የሰጣት ቆንጅዬ ናትና፣ ሜላት ግን ወይዘሮ ሜላት ለበለወት የምር በጣም እያበሳጩኝ ነው ምክንያቱም በዚህ ልክ ሀናን ጭራሽ የምትወጃትን የምታከብሪያትን ሀናን ለሀሴት ለእርግብ ለውሸት አሟብለሽ በዚህ ልክ ማመናጨቁ ተገቢ ነው ወይ ማስመሰሉ አይበቃም ወይ? የሚለው እዚህ ላይ ኮሜንት አስቀምጦ ቤተሰብ። እኔ በጣም ወይዘሮ የሚላት እንትን እያሉኝ ነው፣ እያበሳጩኝ ነው። ምክንያቱም በጣም በጣም እየተቆጡ ነው። ሀናን ለምን እንደው አላውቅም። ለምን ቢያንስ በቃ ስራዋን ጠንቅቃ የምትሰራ አስተዋይ ናት። ለስራዋ እንኳ ክብር ሊኖር ይገባል። ሰላም የኔ ቆንጆ የእኔ አስተዋይ፣ የምር ሰላም ትለያለች። ከሁሉም ከዚህ ምርመራ በኋላ ምንም ይፈጠር ምንም፣ ምርመራው ኦኬ የኛት ከሆንሽ በጣም ነው ደስ የሚለን፣ ካልሆነ ደግሞ አንችና እኔ ላይ የሚፈጥረው ነገር የለም ስትል ሀናን በደስታ ፍንድቅድቅ እንድትል አድርጋታለች። ይህ ምርመራ ውጤት መጥቶ እኛም ልባችን ይረፍ። እናትና ልጅ ተዋወቁ። ወይዘሮ ባዩሽ እንግዲህ ይህ ነገር ከተነቃብን ከርቸሌ ነው የምንወርደው ስትል እራሷን ዝታበታለች ማለት ነው። እርግብም እንግዲህ ጠንክረሽ በዚህ ዓላማ ካልጠነከርሽ ወደ ገጠር ነው ምልክሽ ወደ በግረኝነትሽ ብላታለይ። እንግዲህ ወይዘሮ ባዩሽ ትዳሯ ላይ ከፍተኛ የሆነ ተጽዕኖ ያለባት ራሷ በተለያዩ ምክንያቶች እራሷን እንግዲህ ነካ ያለች ይህ ሰው ህይወት ደግሞ እየበጠበጠች ናት። እንግዲህ ሀና የዛሬ 16 ዓመት አክሱም ላይ ነው ለበዓል በሄዱበት የጠፋቸው ከአሳዳጊዋ ከዚህ መልካም አባት ጋር የተገናኘችው። እጅግ የሚገርም አባት ነው ማለት ነው፣ ፍቅሩ እዛው፣ ምክሩ፣ ጨዋታው በጣም ደስ የሚል ነው። በደሴ ከተማ እንዳደገችም ተናግራለች ማለት ነው። እንግዲህ አባዬ በጣም ጨንቆኛል፣ ምንም አጠይቀኝ። ግን ሀና ትልቅ ስህተት እየሰራች ይመስለኛል። በምሰራበት የስራ ባልደረባ ብላ የፎቶ መሰረቅ እና የመስቀሉ ጉዳይን ለአባቷ ብትነግረው ነገሮች ከዲኤንኤ ወጥተው ወደ እውነተኛ ዓለም በስነ ስርዓት እናቷን በአጭር ጊዜ ታገኝ ነበር። ለተመልካች ክብር ሊኖራቸው ይገባል። ሀና ለአባቷ አሳዳጊ አባቷ የማትናገርበት ምክንያት ምንድን ነው? የምን የተፈጠረውን ነገር ተናግራ እሱ ጉዳዩን እንትን አይልም። እኔ በጣም እየፈራው ነው። ምክንያቱም ይህ ነገር ተደብቆት ከሰማ በኋላ እኔ ስለታመንኩኝ እኔን ከትተሽ እነሱን ቤተሰቦችን እያፈላለች ነበር ማለት ነው ብሎ በጣም እንደሚቀየምና ራሱን እንደሚሰጥ እየፈራው ነው ማለት ነው። እዚህ ጋር አሴር በጣም ለሀና ቅርቧ ነው። እንግዲህ አሴር ወይ ሀናን ወይ ሰላምን እንደሚያገባ ምንም ጥርጥር የለውም። ሀና ለአሴር ምንም ስሜት የላትም ይመስለኛል፣ ግን ሰላምን እየወደዳት እየመጣ ይመስላል አዝማሚያው። ሰላም ደግሞ ደስ ትላለች፣ ትረዳዋለች። የሰላምን አባት በጣም እንግዲህ ሰላምዬ በጣም የሚገርም ነው። ከአባቷም ጋር እና ከእናቷ ጋር እናትና አባቷን አንድ ለማድረግም እየሞከረች ነው። አሲር እንግዲህ ዛሬ ማለት አሲር በጣም የሚገርም ልጅ ነው። ያሉበትን መጥፎ ባህሪዎች ሙሉ በሙሉ እርግፍ አርጎ ትቶ ከእነ ሀና እና ከሀና አባት ጎን ቆመዋል። አባታቸው መስፍን በጣም ደስ የሚል ትሕትና ያለው ነው። ነገሮችን በጥልቀት የሚረዳ ነው ማለት ነው። ምርመራው ውጤት ምንም አይነት መዛባት እንዳይኖረው አባታቸው መኖሩ ትልቅ ነገር ነው። ግን እቺ ወይዘሮ ባዩሽ የምትባለው የሆነ ነገር እንደምታደርግ ጥርጣሬ አለኝ ማለት ነው። ሰላም የሚገርም ትህትና አላት፣ ለሀና ልዩ ፍቅር አላት። ሀና ህቷ ብኮን ደስ ይላታል። በአካሁንም ደግሞ ሁሌ ከእነሱ ጋር እንድትኖር ትፈልጋለች። በነገራችን ላይ እህታቸው ብትሆን ይሻላል እንጂ በዚህ መልኩ እስከ መቼ ትቀጥላለች? ሀና ደግሞ በጣም የምታናድደው ነገር እናንተ እስካስከፋ ምርመራዊ ይቅር እያለች ለማመጣ ለምን ነው የሚቀረው ማለትም አልነበረባትም። ኮራ ቀብረር ብላ ምንም ችግር የለውም እኔ በጣም እርግጠኛ ነኝ ምርመራው መደረግ አለበት ለእናንተም ሰላም ነው፣ ለእኛም ሰላም ነው ስትል መናገር ነበረባት። ግን ምርመራው እንኳ ባይሆን ታሪኩ የኔ ነው። ምርመራው እንኳ ባይሆን ስራ ቦታ እጣላለሁ ወይም ቀያየማለሁ የሚለው ደግሞ ሌላ ሀሳብ ውስጥ ከቷታል። ለማንኛውም እንደምትወዱት ተስፋ እናደርጋለን። ላይክ ማድረጋችሁን አትርሱ። እናትና ልጅ ይተዋወቁ፣ አባቷ ታክሞ ይሄዳንላት ልጅ በእናትና በአባቷ እንዲሁም አያቷ ሁነው እንግዲህ እያሳደጓት አባት በደስታ ተንደላቃ ሁለት ቤት እንደምትኖር ሀና እርግጠኛ ነኝ። እናቲቱ ግን ትንሽ ወይዘሮ ሚላት እያበዛችው ነው። ምክንያቱም በጣም ሀናን የመቆጣት የመበሳጨት ስሜት እያሳየችባት ሀና በመታገሷ ነው እንጂ እንደውም አልፈልጋችሁም፣ በዚህ ልክ ለእኔ ንቀት ካላችሁ ብላ ትታ መሄድ ትችል ነበር። ሀና በጣም ታጋሽ ብዙ ውጣ ውረዶችን ያለፈች እዚህ የደረሰች ሊ ስለሆነች ታግዛታለች። ስለዚህ ወይዘሮ ሚላት ይህን ነገረውን ቢያቆሙ እንላለን። በጣም ነው የሚገርመው። ወይዘሮ ባዩሽ እንግዲህ ምንድነው የሚባለው? ፈስ ያለበት ዝላይ አይችልም ይባላል። በጣም ተጨንቀዋል። መስፍንም የወይዘሮ ሚላት አባት፣ የነ ሰላም አባት በመምጣቱ ጭንቀት ላይ ገብታለች። ባዩሽ ችግር አለባት ከሱ መሰለኝ። ስለዚህ ዛሬ እውነቱን ይወጣል። በክፍል አርባ ስድስት እውነቱ እንደሚወጣ ጥርጥር የለውም። የታገሰ ከሚስቱ ይወልዳል ይባላል። ስለዚህ ሁላችን እንደምታግሰነ ጉዳዩን በሰፊው መመልከት ይኖርብናል ማለት ነው። እውነት መቼም ቢሆን ትቀጥላለች፣ ውሸት ግን ሁሌም እየመነመነ ነው የሚሄደው። ወይዘሮ ባዩሽ በጣም ደንግጣለች። ከርቸሌ እንዳልገባ ተያይዘን ከርቸሌ እንዳንገባ እያለች ነው። በዚህ ክፍል እንግዲህ ከወደዳችሁ ታቀራርበን ላይክ፣ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። እውነት ይውጣልን፣ ተከታታይም ይረፍ። እናንተም ቀጥ ትቀጥላላችሁ ድራማችሁን። እውነት ከወጣ በኋላ ብዙ ነገር ማድረግ ትችላላችሁና ማለት ነው። ለማንኛውም ወዳችኋለሁ፣ አከብራችኋለሁ፣ ክበሩልኝ። በተመሳሳይ ፕሮግራም እንገናኛለን። ለዛሬ የነበረን ይህ ነበረ። ክበሩልኝ።